ሀይምዬን ዛሬ በኮሜንት ስትሰድዋት የዋላችሁ በሙሉ ገና ለገና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 ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እውነተኛ ወዳጆች ደግሞ እንደዚህ አይነት ኮሜንት ይጽፋሉ። አሁን እዚህ ጋር የመጣሁላችሁ ደስ የሚል ኮሜንት የእህትነት ምክር ያለበት ማለት ነው፣ ደስ የሚል ኮሜንት ማለት ነው። ምን አለች መሰላችሁ? ሐይምዬ አንድ ነገር ልንገርሽ፣ መቼም አሰሚም እህቶችሽ የሚሉሽን፣ እንዲህ ያለ ፕራንክ ይቅርብሽ። በኋላ እሱ እሪምቧ ዘራፍ ሲል አንቺ ተንበርክከሽ በይቅርታ ይቅርታ ትይዋለሽ። የኔ እሷ ብቻ ናት የምትፈልግ፣ ያኔ እሷ ብቻ ናት የምትፈልገው እያሉ በጎቹ ይሰድቡሻል። እኛ የአንቺ እህቶች እጃችንን ይቃጠላል፣ በቃ ውስጣቸው ይቃጠላል። ገባችኋል? እባክሽን ይቅርብሽ። ወንድ እያመታሽ ፍራንካ ታደርጊ የኔ እናት። አያቸው አይደለ? ከሌላ ወንድ ጋር ስትሰራ ማለት ነው ሐይሚን እሷ ያፈቅራትም እሷ ብቻ ናት የምታፈቅረው ምናምን እያሉ ይሳደባሉ ማለት ነው። ስለሚሳደቡ እኛ ደግሞ በዛ ሰዓት እንናደዳለን። ይቅርብሽ ይሄ በቃ እውነተኛ አድናቂ የሚመክር ምክር ነው። እግዚአብሔርና እውነት አንቺ ልጅ ከልብሽ ነው ሐይሚን የምትወጃት። በቃ እንደዚህ ነው። በቃ ያኛውን ኮሜንት ሳላነበው ሄደ እንደ ማለት ነው። ትክክለኛ ወዳጅ ማለት ሳይሳደብ ሀሳብ ይሰጣል። በቃ ሀሳብ ምክር ይሰጣል። አሁን እኔ ዛሬ የሆነ ቤት ላይ ምንድን ያየሁት ሐይሚን ሲሰድቧት ገና ፎቶ ስላዩ ብቻ ማለት ነው። ፎቶ ፖስት በተደረገበት ሰዓት አንዷ እየተሳደበች ይዛ ገብታለች ማለት ነው። እዛ ላይ ኮሜንት እንዳለ ሐይሚጌን ነው ሲሳደቡ ነበር። እነዚህ አድናቂ አይደሉም። ሐይሚጌን አይወዷትም፣ ብሩኬንም አይወዱትም አይወዱትም። እነዚህ ምቀኞች ናቸው። በጣም ምቀኞች፣ ተንኮለኞች። እንዴ ይሄን ያክል ምቀኝነት ካለባችሁ ልጆቹን የማትወዷቸው ከሆነ ለምን ትከታተላላችሁ? እኔ እኮ ይገርመኛል። እኔ ማልወደውን ሰው አልከታተልም። አይኑን እራሱ ማየት አልፈልግም። እና አንዳንዴ ደግሞ ቪዲዮ አይታችሁ አውሩ እስኪ ጥፋት እንኳ እስካለባት መሰደብም ካለባት ቪዲዮ አይታችሁ እስኪ ተሳደቡ። እንዳያችሁት እንግዲህ ፕራንክ ነው ልጁ ሲቀጥል ብሩኬ እኮ ጓደኛው ነው። አስቡት እንግዲህ፣ ደግሞም ተነጋግረው እንደመጡ በደንብ ያስታውቃል። ሀይሚይም ደግሞ መጀመሪያ ላይ ምን እንዳለ ይሰምታችኋል። ልጁ በደንብ ቢያስታውቅበታል። አሁን ብሩኬ ራሱ ምን እንዳለ ሰምታችኋል አይደለ? በእሷም አትምጣብኝ አለው። አትምጣብኝ ይህ ስራው ባህሬ ነው። በነገራችን ላይ አትስሬ ማለት አንችልም ግን ፕራንክ በቃ ፕራንክን እዛው ፕራንክ አሁን የዛሬ እጥር ምጥን ያለ ብሩኬ ቢናደድም እንኳስ ግን እዛው ፕራንክ ነው አሉት ማለት ነው እና እኔ ደግሞ በጣም የሳኩበት ፓርት ሃይሚ ማለት ነው ስትንሾካሾክ ከዛ ከልጅ ፊቱ እየተቀያየረ ነው ኧረ ንገረው ጎድ ነው እያሉ አንቺ ንገረው አንተ ንገረው ምናምን እንዴት እንደተመቸኝ እኔ ዘና ፈታ ነው ያልኩት በቃ ስሬስ ማለት ነው በጣም ደስ የሚል ፕራንክ ነው። በቃ ሲቀጥል ሀይምዬ አሁን ወደ ስንት ወንዶች ናቸው ሀይምዬን አፈቀርኩ እያሉ የመጡት? ግን አንድ በቃ አንድ ብሪኬ እኮ ነው እውነተኛ አፍቃሪው፣ አንድ ብሪኬ ነው። ሌሎቹ ሲመጡ ለመፈመስም ለሆነ ነገር ምናምን ምናምን ከእነሱ ጋር መስራት ሲፈልጉ በቃ ሀይሜን ጥገኝነት ይፈልጋሉ። ከአንዱ ጋር ማለት ሴትም ከሆኖች ከብሪኬ ወንድም ከሆነ ደግሞ ከሀይሚ ጋር እና ለዛ ነው እንደዚህ አይነት ነገር አሁን ይሄ ልጅ ቆየት ብሎ ቻናል ይከፍቱለታል፣ ቻናል ይከፍቱለታል፣ ያድጋል ማለት ነው። አላያችሁም እንዴ ፋሲልን? ፋሲል እኮ አሁን ጠፋ። ሀይሚን አፈቀርኩ እንደዚህ የፕሮሚስ እንትን ነበረን ምናምን ምናምን ሆሆ አለ። እሷ አሁን ፍቅረኛ አለችው በነገራችን ላይ ፋሲል ማለት ነው ግን በመጨረሻ ቻናል ተከፈተለት ሄደ እንዲህ እንዲህ እያሉ ነው አሁን። ይሄ ልጅም ደግሞ ፕራንክን ፕራንክ ነው አሁን። ይህን ፋሲል በጣም ረዝሞ ነበረ ማለት ነው። ይሄ ግን እዛው ሰሩት እዛው አቆሙት ማለት ነው። በጣም ደስ የሚል ፕራንክ እና አንዳንድ ጊዜ ሰውን ለመሳደብ ለመተቸትን ቢሆን አይተን ቢሆን ጥሩ ነው ብዬ ነው ማስበው። ከስድብ ደግሞ ምንም የሚገኝ ነገር እኮ የለም። ቤተሰብ ሀይሚየን ሰደባችኋትን? ፎቶዋን ዘቀዘቃችሁ ምናላችሁ? ከሀይሚ አምስት ሳንቲም የሚቀንስባት ነገር የለም። ከብሩኬም እንደዛው። እንደውም እያደጉ እያደጉ እየተለወጡ ነው የሚመጡት። በዛ ላይ ደግሞ በሳምንት አንዴ ደግሞ ቲክታክ እንመጣለን ብለዋል። በጣም ደስ ብሎኛል። ኑልን። ፈት አድርጉ ፈት አድርጉን። ያ ያ ነገር ነው መሰለኝ የሚያቃጥላቸው። ቲክታክ ላይ ስትገቡ ረጅም ሰት ስለሚያዋጩ ከብሩኬ ጋሆነች ስለሚያዎች ለዛ መሰለኝ የሚናደዱት። እነዚህ አድናቂ አይደሉም። እነዚህ አድናቂ ሳይሆኑ ምን በላቸው ቤተሰብ፣ አለቅላቂም በላቸው። በቃ አለቅላቂ፣ ምቀኞች፣ ተንኮለኞች። ምን አለ የሰው ልጅ ሰርቶ ቢያደግ ቢለወጥ? እንደዚህ አይነት ሰው መቼም ቢሆን አታድጉም ማለት ነው። ዴጥ የምታደርገው ነው። እኔማ ዛሬ ግርም ብሎኝ ዛሬ በጣም ነው የገረመኝ። በቃ የሌለ ማለት ነው። በስላ ሲው ይስፍ ምን አድርጋችሁ ነው ይችልጅ? አሁን መብት ትስራ ደግሞ ትስራ ቆንጆ ስራ ነው እንደውም እየሰሩ ያሉት። ሲቀጥል እናንተ በእናንተ ወሬ በእናንተ አሉባልታ ሀይም እና ብሪኬ አይለያዩም? አይለያዩም። ስንት የሚወዳቸዋለ የሚያደንቃቸዋለ እነሱ የሚያውቃሉ። በዛ ላይ ደግሞ ትንሽ ነው የቀራት፣ ሁለት መቶ ኬ ልትገባ ሀይምዬን። ሁለት መቶ ኬ ማስገባት አለብን እኛ አድናቂዎቿ፣ እኛ ወዳጆቿ ማለት ነው። ያኔ ቅጥል ትላላችሁ፣ ቅጥል ርር እና አንዳንዶቹ ደግሞ አንዷ ደግሞ ምንድን ያለች መሰላችሁ? እንኳንም ፕራንክ አደረግሽ እሱ አፈቅርሻለሁ ስለማይልሽ አጋጣሚውን እየተጠቀምሽበት ነው ምናምን። በነገራችን ላይ እኔ አሁን ከታዘብኩት አንፃር ብሩኬ ያፍራል፣ እውነት ያፍራል። እኔ አሁን ፍቅረኛዬን ማለት ነው የኔ ፍቅር አፈቅርሃለሁ ምናምን ምናምን አልለውም፣ አልለውም። ግን እንደማወደው እንደማፈቅረው በደንብ ጠንቅቆ ያውቃል። ውስጣዊ ፍቅር አለ አደለ። አንዳንዶቹ የውሸት ፍቅር ፍቅሬ፣ ውዴ፣ ማሬ፣ አፈቅርሻለ፣ ወድሻል፣ በቂ ከሰው መሀል ከንፈር ለከንፈር አሁን የሆኑ ጥንዶች አሉ፣ ዝም ብለው ከንፈር ለከንፈር ሁሉ ቪዲዮዋቸው ላይ መሳሳም። አሁን እንደዚህ ቪዲዮ የአስር ደቂቃ ቪዲዮ እየሰሩ አምስት ጊዜ ይሳሳማሉ። እኔ በጣም ነው የምናደደው። እንደዚህ አይነት ነገር ያስጠላል ራሱ እውነት ነው የሚራቸው። እነሱ ጋር ደግሞ እንደዚህ አይነት ባህር የለም። በቃ መሳሳምም ካለ ከካሜራ ጀርባ እወድሻለሁ እኮ ይላታል። እወድሻለሁ አንቺ ህይወቴ ነሽ፣ አንቺ ለእኔ ብዙ ነገር አድርገ እንዴ ከዚህ በላይ የሚበላት አሁን እናንተን ቅር ያለቻቸው አፈቅርሻለሁ ለምን አይላት? አንድ ቀን ይላታል። እሱን ደግሞ ይላታል። አንድ ቀን የጨዋ ልጅ እኮ ቁጥብ ነው። ለዚያ ነው ቁጥብ ስለሚል እኮ ነው የሙሽየ ልጅ እናትጨነቆሽ በጣም ነው የሚወዳት። በጣም አታስቡ ይተዋታሉ ወይም ይለያያሉ የሚባል ነገር ፈጽሞ የለም። እነሱ ጋር ሁለቱም አንድ ናቸው።